ደግሞ ሲንክስ ሰም ወይ፣ እሺ ሀይቤት ምን ቻሌንጅ ተሰጥቷችሁ ነው እየዞራችሁ ኢፍ ተብላችሁ? አረ እኔ ምን ነበረ ትናንትና ያለን? አይዞህን ዶርዜ አይደለም የሚባለው፣ አይዞህ ዶርዜ ነው የሚባለው። አይዞህን እያለ ነው። እኛ እራሳቸው አይዞህን ተብላቸዋለሁ። ያሳችሁ አይዟችሁ፣ አይዞን ዘውዜ አይደለም የሚባለው። መላጣ አንተን ፀጉሪን ወይ ማን መላላ ይሄ ምን ሆነች ነው? አግቢ እኔ ናት። ከፈለግሽ እራስሽ ገደል ግቢ። ብስብስ እንዴ! ተጨቃጨቀኛል የሚጨቅጫቅ ነዝናዛ። አንቺ በዚህ አይነት እዚህ ታስጠላ አግብተሽ፣ ይዝጋሽ ባልሽ በዙሪያሽ ያለ ሰው እንዳለ ይዝጋሽ ገደል

በዚህ ነው። ይሄ ግን እኮ በብርጭቆ ለመጠጣት አይሆንም፣ በብርጭቆ ለመጠጣት ይሆናል። እንትን ነው የሚመስለው፣ ቢራ ምናምን ነው የሚመስለው። ሲቀጣ ኤክራም ቢራ እየጠጣች ነው ብላችሁ

ፓስፖርት ሞክረሽ ሳደግላችሁ መሆን ነው የምፈለገው። ኧረ ከእኔ የተሻለ ሰው አለ ያልሽ ፊት የለኝም።

አገባ ነው ስትል ማሽ አለ። ያልኩት ታገብሽ ሄደ መሽ በላሽ እንጂ ምን ሆነሽ ነው? ታቡሽ ታባክሽ ምን አልበላሽም እኮ። አንድ ራሱ መሽ በላሽ፣ አንድ ራሱ መሽ በላሽ። አታገቢም እንዴ? አላውቀውም፣ በእውነት አላውቀውም። እኔ እኮ ሽሮ ነበር እሱ ጀመር መብላት። ይፈለጉት ብርቅ ነው ማግባት እንጂ አዩ፣ ስንት አግብተሽ ፈተሽ፣ ስንት አግብተሽ ብፈጪ፣ ነው ብርቅ ነው ማግባት ያልሽው